ሰላም ጤና ይስጥልን። ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? ዛሬም አርሰናልን በሚመለከት መረጃ ተመልሰን መጥተናል። ታዲያ የመድፈኞቹ የአማካኝ መስመር ማርቲን ኦዲጋርድ ቢጎዳ እንኳን በኤብሬቼዜና ማርቲን ዙብሚንዲ በዘንድሮ የውድድር አመት በተለይም ለአርሰናል ከፍተኛ የሆነ የጨዋታ ፍሰት ያመጡ ተጫዋቾች ናቸው። የሁለቱን ሂደቶች ጨምረን ሌሎችም እንመለከታለን። በተለይም የአርሰናል የአማካኝ መስመር የጨዋታ ፍሰት እንዴት ነው ብለን የምንመለከት ይሆናል። አርሰናል የአምና ካቻምና የአጭወት ሂደቱ ሳይቀየር ተጨማሪ የሆኑ አዳዲስ ቀጥተኛ የማጥቃት አቅሞችን ጨምሯል። የቪክተር ዮኬሬሽ፣ የኤቭሬሽ ዜና በተለይም ደግሞ የዙቢሜንዲ መምጣት ደግሞ በአርሰናል ጠንካራ የሆነ የጨዋታ ብቃት እያሳዩን ይገኛሉ። ታዲያ አርሰናል ዘንድሮ የአማካኝ መስመሩ ምን አይነት ለውጦችን አምጥቷል የሚለውን ጉዳይ በዚኛው ፕሮግራማችን የምንመለከት ይሆናል። የኦዴጋርድ መጎዳትስ በአርሰናል ተጽዕኖ ይፈጥር ይሆን እንመለከተዋለን። አድማጮቻችን እናንተም ሀሳብ አስተያየቶቻችሁን፣ መልእክቶቻችሁን የሀሳብ መስጫ ሳጥናችን ላይ ልታጋሩ እንችላላችሁ። ቻናላችንንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተደራሽነታችን እንድታሰፉልን በአክብሮት የምንጠይቅ ይሆናል። ከምን ጊዜ በበለጠ ላይክ እንድታደርጉ በአክብሮት እጠይቃለሁ። እንግዲህ ወደ ፕሮግራማችን ስንገባ ባለፉት አመታቶች አርሰናል በተለይም ከሁለት አመት በፊት ወይም ደግሞ ያለፉትን ሶስት አመታት በተከታታይ ሁለት ሁለተኛ ሆኖ እንደ ጨረሰ ይታወቃል። ይህ ሲሆን ብዙ ጊዜ አርሰናል እንደ ችግር የሚነሳው ወሳኝ የሆኑ ተጫዋቾቹ በጉዳት ማጣት ያ በውድድሮ ላይ ደካማ እንዲሆን አድርጎታል። በተለይም የመጀመሪያው አመት ሲፎካከር የቶማስ ፓርቲ ሆነ የዊሊያም ሰሊባ መጎዳት አርሰናል በአማካኝ በአመቱ መጨረሻ በማንቸስተር ሲቲ ዋንጫው እንዲነጠቅ አድርጎት ነበር። በሁለተኛው አመት ደግሞ የማይረሰው የአእምሮ ዝግጁነት የአስቶን ቪላ እና እንዲሁም ደግሞ የማንቸስተር ሲቲ የአቻና እንዲሁም ደግሞ የመሸነፍ ጨዋታ አርሰናል 19 ጨዋታ ላይ ሁለት ጨዋታዎች ላይ ብቻ ቢዘናጋ በማንቸስተር ሲቲ በአንድ ነጥብ ተበልጦ ዋንጫውን ተነጥቋል። አምና የጉዳት እንዲሁም ደግሞ የተጫዋቾች የስነ ምግባር ጉድለት ዋጋ እንዳስከፈላቸው ይታወቃል። እንግዲህ አምና የስነምግባር ጉድለት ስንል አንዳንድ ጨዋታ ላይ እንግዲህ የተለያዩ ቀይ ካርዶችን አንዳንድ ተጫዋቾች ተመልክተዋል። ያ ደግሞ እንግዲህ አርሰናልን ዋጋ አስከፍሎታል። ካለፉት ሶስት አመታት እንግዲህ አርሰናል አሁን ላይ ከችግሮቻቸው ትምህርት ወስደው ዘንድሮ በሚገባ ዝግጁ ሆነው የመጡ ይመስላል። እንግዲህ በርካታ ተጫዋቾችንም በክረምቱ አስፈርሟል። ክፍተቶቻቸውንም መድፈን ችለዋል። የእስካሁኑ ብቃታቸው እንግዲህ ያንን ያሳያል። እንግዲህ ሰባተኛው ሳምንት ላይ ደርሰናል። እንግዲህ ያ ብቃታቸውን እንግዲህ አሁን ላይ እያሳየን ይገኛል። በትልልቅ ጨዋታዎች እንዲሁም ደግሞ በትንንሽ ጨዋታዎች ላይ አምና የሚከብዳቸው የነበሩትን ጨዋታዎች ዘንድሮ እያሸነፉ እያየን ነው የምንገኘው። ከፊት ለፊታቸው ጠንከር የሆነ ጠንካራ የሆነ ፈተና ይጠብቃቸዋል። አርሰናል አምና ነጥብ የጣለባቸው ጨዋታዎችን እንደ ፉልሀምና ክርስቲያን ፓላስ ከፊት ለፊቱ ነው የሚጠብቁት እነዚህ ጨዋታዎችን ማሸነፍ ይችላል ወይ? እንዲሁ ከአዲሱ አርሰናል የሚጠበቅ ነው የሚሆነው የአዲሱ የአርሰናል ለውጥ። ታዲያ ብዙ ጊዜ ከታዩ የአርሰናል የተከላካይ መስመር እና የአማካኝ መስመር እንዲሁም ደግሞ የአጥቂ መስመር ለውጦች ውስጥ ትልቁ ለውጥ የሚታየው እንግዲህ አጨዋወትም ለውጥ ያመጣው በአማካኝ መስመሩ ላይ ነው። በሁኔታዎች ካየን ደግሞ የአርሰናል የግራ መስመር ከፍተኛ የሆነ ለውጦችን እንዳመጣ እየተመለከተ እንገኛል ማለት ነው እንግዲህ አንዳንድ ተጫዋቾች አዳዲስ ሚና እየተሰጣቸው ነው የሚገኙት ማለት ነው አምና ሉዊስ ስኬሊ የነበረ ቢሆንም ካላፊዮሪ ሙሉ የውድድር አመቱን እንደተጠበቀው አልተመለከት ነው ይህ ተጫዋች በጉዳት ምክንያት እንግዲህ ብዙ ጊዜ አልተመለከት ነው ዘንድሮ ግን በአካል ብቃት ዝግጁ ሆኖ እየተመለከት ነው እንገኛለን የተጫዋች አሁን ላይ በሚኬል አርቴታ ስር አዲስ ሚና እየተሰጠው የሚገኝ ተጫዋች ነው። የዙም ሜንዲ እንዲሁም ደግሞ የዴክላን ራይስ ሚና የመቀያየር አንዱ ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ታዲያ አርሰናል የጨዋታ ፍሰት ረገድ በሚገባ መለወጡን ምን ምን ነገሮች ያሳዩናል ብለን ስናይ አርሰናልና የጨዋታ ፍሰት አንደኛው በጣም የተዋደ ምንም ጥያቄ የሌለው ስለ አርሰናል ሲታሰብ ከዋንጫ ሁሉ አስቀድሞ የአርሰናል አጨዋወት እንደሚታወስ ይታወቃል። እንግዲህ ዘንድሮ አርሰናል ካጠናከራቸው ዲፓርትመንቶች ውስጥ አንዱ የመሀል ክፍሉ ነው። በክረምቱ ወደ ሶስት የሚጠጉ ተጫዋቾችን አስፈርሟል። በመሀል ላይ እንግዲህ ማርቲን ዙቢሜንዲ፣ ኤበረቺ ኤዜ እንዲሁም ደግሞ ክርስቲያን ኖርጋርድ ናቸው። ሚካኤል አርቴታ ዘንድሮ ይዞት እንደመጣ የምንረዳው ምልክቶች እያሳየን ያለው የአማካይ ክፍሉ ላይ የጨዋታ ስልት ለውጥ ነው ኤብሪች ኤዜ ዴክላን ራይስ ማርቲን ዙቤሜንዲ እና ሌላኛው ጭማሪ ደግሞ ሪካርዶ ካላፌሪ ነው ቅድም እንዳልኳቸው ሪካርዶ ካላፌሪ አዲስ ሚና ተሰጥቶታል እንግዲህ ይህ ተጫዋች አሁን ላይ እንደ አማካኝም የሚቆጠር ተጫዋች ነው እነዚህ አራት ተጫዋቾች ከግንዛቤ ውስጥ ማስገባት አለብን ሶስቱ የአማካኝ ስፍራ ተጫዋቾች ናቸው አንደኛው ሲነሳ ተከላካይ ነው። እየቀጠለ ደግሞ የአማካይ ስፍራ ተጫዋች ይሆናል ሪካርዶ ካላፊዮሪ ማለት ነው። እነዚህ ተጫዋቾች የተለያዩ ሚና በአርቴታ ስር እየተሰጣቸው እየተመለከተን እንገኛለን። ዴክላን ራይስ እንግዲህ የተጫዋች በፊት ስድስት ቁጥር እንዲሁም ደግሞ ስምንት ቁጥር ነበር የሚጫወተው ነገር ግን ዘንድሮ በትንሹ ቀየር ብሏል ሚናው ብዙም ጊዜ ስምንት ቁጥር ሆኖ ሲጫወት ቦክስ ቱ ቦክስ ኃላፊነት ተሰጥቶት እናም በመጠነኛው ደግሞ አሁን ላይ ነጻነት ተሰጥቶታል። ፍሪደም ያለው ተጫዋች ሆኗል ዴክላን ራይስ። ቡድኑ ሲጠቃ ተከላካይ ነው የሚገኘው። ቡድኑ ከኳስ ጋር ሁለተኛ ፌዝ ላይ ሲሆን ደግሞ አማካኝ ቦታ ላይ ይሆናል። እንግዲህ ደግሞ ቡድኑ ሲያጠቃ በግራ ሀፍ ስፔስ በኩል ሊያጠቃ ሊያግዝ ይሄዳል ማለት ነው። አልፎ አልፎ ደግሞ የቀኝ መስመር ውስጥ ሲገባ እየተመለከትነው ነው እንገኛለን ይህ ዴክላን ራይስ ማለት ነው። ፍሪደም እንደተሰጠው አመላካሽ ነው። በፊት ከነበረው ሚና በትንሹ ለወጥ ብሏል የዴክላን ራይስ ራይስ እንግዲህ እንዲህ አይነት ሚና ካለው ሪካርዶ ካላፊዮሪ አማካይ ክፍሉ ላይ ገባ በማለት እሱ የሚይዘውን የሜዳ ክፍል ላይ የሚጫወት ተጫዋች ደግሞ ሌላ ቦታ ይይዛል። አሁን ወረቀት ላይ ስታዩ በ433 ዙቢመንዲ የአማካይ ክፍሉ ላይ ከኋላ እስኪመሩ ነው። ከሱ ፊት ደግሞ ሁለቱ ስምንት ቁጥር፣ በግራ በኩል ያለው ዴክላን ራይስ፣ በቀኝ በኩል ደግሞ ኦዴጋርድ ወይም ደግሞ ኤብሬች ኤዜ ነው እና ከኳስ ጋር ቡድኑ መስርቶ ሲወጣ ራይስ የማጥቃት ቅድም እንዳልኳችሁ ነጻነት ስላለው ላይ ሲሄድ ለማጥቃት ቦታውን የግራ ቦታውን ማን ነው የሚሸፍንለት? በቢልዳፕ ወቅት ላይ እንግዲህ በአንድ ፒቮድ እንዳይጀምር አንድ ተከላካይ አማካኝ ብቻ ካለ በኋላ ተከላካዮቹ ኳስ ሲጀምሩ የኳስ የማቀበል አማራጭ ስለሚያጡ ካላፊዮሪ በግራ በኩል አማካኝ ይሆናል። ፊቱን ያዞርና ኳስ ይቀበላል ማለት ነው እና ካላፊዮሪ የራሱን ቦታ ይገባል ራይስ ደግሞ ለማጥቃት ላይ ይሄዳል ማለት ነው። አድቫንስድ በሆነ ፖዚሽን ይጫወታሉ ማለት ነው። እነዚህ ሁለት ተጫዋቾች ማለት ነው ዴክለኖ ራይስ እና ሪካርዶ ካላፊዮሪ። እናም ዘንድሮ በእጅጉን የአርቴታ ቡድን በአማካይ ክፍሉ ላይ ትልቅ ለውጥ አምጥቷል ማለት ነው። ይህ ማለት ደግሞ ማርቲን ኦዴጋርድ ቢጎዳ ያን ያክል አርሰናል አይጎልበትም፣ ምክንያቱም ዘንድሮ አርሰናል የማይገመት ቡድን ሆኗል የኦዴጋርድ መጎዳት። እንግዲህ ፎርሜሽኑን አያጎሎም። እንግዲህ ያለፉትን አመታቶች የአርሰናል ቁልፍ ፈጣሪ ተጫዋች አሁን ጉዳት እየተደራረበበት መጥቷል። ሶስት ተከታታይ የፕሪሜር ሊግ ጨዋታዎች ላይ በጉዳት ምክንያት በአስገዳጅ ሁኔታ ተቀይሮ የወጣ የመጀመሪያ ተጫዋች ሆኗል። እና እንግዲህ ሰሞኑን ይፋ በሆነው መረጃ መሰረት ማርቲን ኦዴጋርድ ወደ አርሰናል አስተላለፍ የሚመለሰው ከኖቬምበር ኢንተርናሽናል ብሬክ በኋላ ነው። አሁን ይሄ ኦክቶበር ኢንተርናሽናል ብሬክ ነው። የሚቀጥለው ወር ከሚመጣው የሊጉ መቋረጥ በኋላ ነው ኦዴጋርድ ምናልባትም ሊመለስ የሚችለው። በዚህ መሰረት ስድስት ጨዋታዎች ያልፉታል። አራት የፕሪሚየር ሊግ ጨዋታዎች እንዲሁም ደግሞ ሁለት የቻምፒዮንስ ሊግ ጨዋታዎች ግጥሚያዎች ላይ ኦዴጋርድ አይኖርም ማለት ነው። ፉላም፣ ክሪስቲያን ፓላስ፣ በርንሌ እና ሳንደርላንድ የአርሰናል ተከታታይ ተጋጣሚዎች ናቸው በፕሪሚየር ሊግ ማለት ነው። እንግዲህ በመሀል መማል ደግሞ የአውሮፓ ቻምፒዮንስ ሊግ አለ አትሌቲኮ ማድሪድ እና ስፓርታ ክሪግ እነዚህ ቡድኖች የአርሰናል ተጋጣሚዎች ናቸው። በእነዚህ ግጥሚያ ላይ እንደዚሁ ኦዴጋርድ አይኖርም እና አሁን የሚኬል አርቴታ አዲሱ ጥምረት እንመለከታለን። ዴክላን ራይስ፣ ማርቲን ዙብሜንዲ እና ኤብሬች ኤዜ። ሌላኛው ተለዋዋጭ አዲስ ሚና የተሰጠው ሲነሳ ተከላካይ ነው፣ እየቀጠለ ደግሞ የአማካኝ ተጫዋች የሆነው ሪካርዶ ካላፊዮሪ ጥምረትን እንመለከታለን። እንደ አስፈላጊነቱ ደግሞ እነ ሚካኤል ሜሪኖ፣ ኢታን ንዋኔሪ ለየት ያሉ ፕሮፋይል ያላቸው ተጫዋቾች አሉ እና ዘንድሮ አርሰናል የተጫዋቾች ጉዳት ያን ያክል የሚያሳስበው አይነት አይደለም ማለት ነው። አድማጮቻችን እናንተም ከዚህ ጋር በተያያዘ ሀሳብና አስተያየቶቻችሁን መልከታዎቻችሁን ልታጋሩ እንችላላችሁ። እንግዲህ በቀጣይ አርሰናል የሚገጥማቸውን ጨዋታዎች ላይ እንግዲህ ይጠቀማል ተብሎ የሚጠበቁ አስተላለፍ ይሄ ነው። ማርቲን ኦዴጋርድ አይኖርም በጉዳት ምክንያት። ኤብሬች ኤዜ፣ ማርቲን ዙቤሜንዲ እንዲሁም ደክላን ራይስ ናቸው። እንደ አስፈላጊነቱ ደግሞ እነ ሚኬል ሜሪኖ ና ኢታን ንዋኔሪ በመግባት አዲስ ለውጥ አዲስ የአጮት ስልት ያስመለክተናል ብለን እንጠብቃለን። ስለነበረን የአብሮነት ቆይታ ከልብ አርክተን አመሰግናለን። ቻናላችንን ሰብስክራይብ አድርጉ። ከምን ጊዜ በበለጠ ደግሞ ላይክ እንድታደርጉ በአክብሮት እጠይቃለሁ። እናም ስለነበረን የአብሮነት ቆይታ ከልባርክተን እናመሰግናለን መልካም ቀን እንላችሁ።